የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት ታረመው ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። ወደ ዛሬው ትምህርታችን ስንገባ ታዲያ በዓለ ጰራቅሊጦስ ስለምን ይከበራል? መቼ ይከበራል? የሚለውን ስንመለከት በዓለ ጰራቅሊጦስ ወይም ደግሞ በዓለ ጴንጤቆስጤ ከዘጠኙ የጌታችን የመድኃኒታችን ኢየሱስ ክርስቶስ አበይት በዓላት መካከል አንዱ ነው። መንፈስ ቅዱስ ለሐዋርያት የወረደበትን ቀን የምናስብበት ታላቅ በዓል ነው። ጰራቅሊጦስ ማለት ምን ማለት ነው? ስንል ጰራቅሊጦስ ቃሉ የግሪክ ነው። ጰራቅሊጦስ የሚለው ቃል ከሦስቱ አካላት አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስም ነው። ትርጉሙ ምን ማለት ነው ስንል ጰራቅሊጦስ ማለት በእምነት የሚያጸና ማለት ነው። ጰራቅሊጦስ ማለት ከኀጢአት የሚያነጻ ማለት ነው። ጰራቅሊጦስ ማለት ያዘኑትን የሚያረጋጋ ማለት ነው። ጰራቅሊጦስ ማለት የተጨነቁትን የሚያስደስት፣ ሚስጥርን የሚገልጽ ማለት ነው። ታዲያ ይህ ጰራቅሊጦስ የሚለው ስም ለእግዚአብሔር መንፈስ ቅዱስ የተሰጠ ስም ነው። በዚህ ስም አብ አይጠራም፣ በዚህ ስም ወልድ አይጠራም። በአብ ስም ወልድና መንፈስ ቅዱስ አይጠሩም፣ በወልድ ስም አብና መንፈስ ቅዱስ አይጠሩም፣ በመንፈስ ቅዱስ ስም አብና ወልድ አይጠሩም። ስለዚህ ይህ ጰራቅሊጦስ የሚለው ስም ለመንፈስ ቅዱስ ብቻ የተሰጠ ስም ነው ማለት ነው። ይህንን ስንል ታዲያ ጰራቅሊጦስ እግዚአብሔር ነው። ጰራቅሊጦስ እግዚአብሔር ነው ስንል እግዚአብሔር የአብ የወልድ የመንፈስ ቅዱስ የጋራ ስማቸው ነው። በዚህ ስም አብ ወልድ መንፈስ ቅዱስ ይጠራሉ፣ እግዚአብሔር በሚለው ስም ማለት ነው። ጰራቅሊጦስ የሚለው ስም ግን ለመንፈስ ቅዱስ ብቻ የተሰጠ ስም ነው ማለት ነው። ይህንን ደግሞ በደንብ በሚገባ ለይተን ልናውቅ ያስፈልጋል። ታዲያ ይህ ክብረ በዓል ስለምንድን ነው የሚከበረው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሚሠራውን ሥራ ሁሉ ከጨረሰ በኋላ ቅዱሳን አዋርያትን እንዲህ አላቸው። ወደ አባት እሄዳለሁ አድርጋለሁ አላቸው። ወደ አባት እሄዳለሁ አድርጋለሁ ከእናንተ ተለይቼ እሄዳለሁ ሲላቸው አው ቅዱሳን አዋርያቱ እጅጉኑ ደንግጠው ነበረ። የእነርሱን መደንገጥ የተመለከተው አምላካችን ታዲያ ልባችሁ አይደንግጥባችሁ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። በአባቴ መንግስት፣ በመንግስት ሰማያት ብዙ ማዕረግ ሀብታት አሉ። እንዲሁም ደግሞ ወላጆች እንደሌላቸው ልጆች አልተዋችሁም ሲል መድኃኒታችን ኢየሱስ ክርስቶስ ቅዱሳን አዋርያትን አጽናንቷቸዋል። ይህንንም ደግሞ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ 18 ያለውን ስትመለከቱ እንደምታገኙት ማለት ነው። ታዲያ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተጽፎልን እንደምናገኘው ቀዳማ አምላክ ኢየሱስ ክርስቶስ ሊያርግ ሲል ቅዱሳን ሐዋርያትን እንዲህ አላቸው። እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸውና አረገ ልብ በሉ ወገኖቼ ይህን አምላካዊ ቃል መሰረት በማድረግ ታዲያ ጌታችን መድኃኒታችን የሱስ ክርስቶስ ካረገ በኋላ መቤታችን ቅድስት ድንግል ማርያም አስራ ሁለቱ ደቀ መዛሙርት ሰባ ሁለቱ ቅዱሳን አርድእት ሰላሳ ስድስቱ ቅዱሳት አንስት በኢየሩሳሌም ከተማ በጽራጽዮን በማርቆስናት በማርያም ቤት ሁሉም በአንድ ልብ ሆነው በጾምና በጸሎት ይተጉ ነበረ ይህ መቼ ነው ስንል ጌታችን መድኃኒታችን የሱስ ክርስቶስ ካረገ በኋላ ማለት ነው። ጌታችን ካረገ በኋላ በአንድ ልብ ሆነው በማርቆስናት በማርያም ቤት አዎ፣ በጾም በጸሎት ይተጉ ነበረ። ታዲያ በሚያርግበት ጊዜ ለሐዋርያቱ በገባላቸው ቃል መሠረት ተሰብስበው በአንድነት ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በአስረኛው ቀን በተነሳ ደግሞ በሃምሳኛው ቀን የጰራቅሊጦስ ዕለት ጠዋት በሦስት ሰዓት እንደ አውሎ ነፋስ ያለ ድምፅ በድንገት ከሰማይ መጣና የነበሩበትን ቤት ሞላው። ከዚያም እንደ እሳት የተከፋፈሉ የእሳት ላንቃዎች በሁሉም ላይ ተቀመጡባቸው። በዚህ ጊዜ ሁላቸውም መንፈስ ቅዱስን ከተሞሉ በኋላ መንፈስ ቅዱስ ባደላቸው መጠን በየሀገሩ ቋንቋዎች ሁሉ መናገር ጀምሩ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 ስትመለከቱ እንደምታገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ቃል በገባላቸው መሠረት ተሰብስቦ በአንድነት ሳሉ ባረገ በአስረኛው ቀን በተነሳ በአምሳኛው ቀን ይህ ማለት የዘንድሮ የ2017 ዓመተ ምሕረት በዓለ ጰራቅሊጦስ መቼን የሚከበረው ስንል በዓለ ትንሣኤን ባከበርን በአምሳኛው ቀን ወይም ደግሞ በዓለ ዕርገትን ባከበርን በአስረኛው ቀን ሰኔ አንድ ቀን በዕለተ እሁድ ይከበራል ማለት ነው። ይህ በዓለ ጰራቅሊጦስ ልብ በለ ወገኖቼ። ይህንም ደግሞ ስለ ምንድን ነው የምናከብረው ስንል መንፈስ ቅዱስ ለሐዋርያቱ የወረደበትን ቀን የምናስብበት ታላቅ በዓል ነው ብለናል። ልብ በሉ። ይህ በዓል ደግሞ አዎ ጰራቅሊጦስ ይባላል። ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን፣ እውቀትን፣ ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላ በአእምሮ ጎልብሰዋል። ጥቡዓን ወይም ደግሞ ቆራጦች ሆነዋል። ፍርሃት ከውስጣቸው ተወግዶ መንፈሳዊ ድፍረትን አግኝተዋል። ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበትንና ለሰማዕትነት የሚዘጋጁበትን ልቦናት አድለዋል። ቀድሞ ይናገሩት ከነበሩት ከእብራይስ ቋንቋ በተጨማሪ ሰባ አንድ ቋንቋ የተገልጸውላቸው ሚስጥራትን መተርጎም ጀምረዋል። ቀድሞ የዕብራይስጥን ቋንቋ ብቻ ነበር የሚናገሩት። መንፈስ ቅዱስ ከወረደላቸው በኋላ ግን አዎ ሰባ አንድ ቋንቋ የተገልጸውላቸው በአንድነት ሰባ ሁለት ቋንቋዎችን የሚናገሩ ሆነዋል ማለት ነው። ይህ ሁሉ ሲከናወን ታዲያ ከተለያዩ ክፍለ ዓለም የመጡ ብዙ ሰዎች ነበሩ። ቀድሞ የዕብራይስጥን ቋንቋ ብቻ እንደሚናገሩ ያውቃሉ። መንፈስ ቅዱስ ከወረደላቸው በኋላ ግን ብዙ ቋንቋዎችን መናገር ሲጀምሩ እነዚያ ከተለያዩ ክፍለ ዓለም የመጡ ሰዎች ግራ ይገባቸው ጀመረ። እነዚህ የገሊላ ሰዎች አይደሉምን? እንዴት እኛን ቋንቋ ሊናገሩ ቻሉ? በማለት ይገረሙ ነበረ። አንዳንዶቹም ደግሞ አይ እነዚህማ ጉሽ ጠጅ ጠጥተው ነው ሰክረው ነው ዝም ብለው የሚቀባጥሩት እንጂ አዎ ይህንን ቋንቋ እንዴት ሊያውቁ ይችላሉ? እያሉ ይናገሩ ነበረ። ይህ ሁሉ ቋንቋ ለሐዋርያቱ የተገለጸላቸው ግን ሁሉንም በሀገሩ ቋንቋ፣ በሚያውቀው ቋንቋ እንዲያስተምሩ ነበረ። ዛሬ ግን እኛ ለመከፋፈል አደረግነው እንጂ ማለት ነው። ልብ በሉ ታዲያ እነዚህ ጠጅ ጠጥተው ነው ሰክረው ነው ዝም ብለው ነው የሚቀባጥሩት የሚሉትን፣ አዎ ቅዱስ ጴጥሮስ ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ድምፁን ከፍ አድርጎ፣ አዎ ገሥጿቸዋል፣ አስተምሯቸዋል። ምን ብሎ አስተማራቸው ስንል ደግሞ እንዲህ ይላል፤ የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ሰክረዋል የምትሉት ለእናንተ እንደመሰላችሁ እነዚህ ሰዎች የሰከሩ አይደለም፤ ጊዜው ማለዳ ነው ሰዓቱም ገና ጠዋት ነው፣ ሶስት ሰዓት ነው። ዳሩ ግን በነቢዩ ኢዩኤል የተነገረው ትንቢት ይፈጸም ዘንድ ነው ብሎ አዎ ሐዋርያው ቅዱስ ጴጥሮስ በዚያ ሰክረው ነው ብለው ለሚናገሩ ሰዎች ያስተምር ዘንድ ጀመረ። ምንድነው? ነቢዩ ኢዩኤል የተናገረው ትንቢት ምንድነው ስንል እግዚአብሔር ይላል፣ በኋለኛይቱ ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። ደግሞም በዚያችሁ ራት በወንዶችና በሴቶች አገልጋዮች ላይ ከመንፈስ ያፈሳለሁ፣ ትንቢትም ይናገራሉ። ድንቆችንም በላይ በሰማይ ምልክቶችንም በታች በምድር ደምም እሳትም የጢስ ጥጋግም ይሆናል የታወቀችም ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል፣ የእግዚአብሔርንም ስም የሚጠራ ሁሉ ይድናል የሚል አስቀድሞ በነቢዩ ኢዩኤል ው ኢዩኤል 2 28 ላይ የተነገረ ትንቢት አለ። ያ ትንቢት ይፈጸም ዘንድ ነው እያለ ሐዋርያው ቅዱስ ጴጥሮስ ያስተምራቸው ነበረ። ይህንን ድንቅ ታምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት አው ሐዋርያት፣ ኢየሱስ ክርስቶስ ነቢያት ትንቢት የተናገሩለት ምሳሌ፣ መሰሉለት አምላክ ወልድ አምላክ መሆኑን፣ ከሙታን ተለይቶ መነሳቱን፣ ማድረጉንና ዳግም በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈር መሆኑን እንደሚመሰክሩ በአይሁድ ፊት ልብን የሚነካ ትምህርትን አስተማራቸው፣ ሐዋርያው ቅዱስ ጴጥሮስ ማለት ነው። ልብ በሉ ታዲያ፣ በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብም ቅዱስ ጴጥሮስንና ሌሎችንም ወንድሞቼ ሆይ ምን እናድርግ እያሉ ጠየቋቸው። ቅዱስ ጴጥሮስ በዚህ ጊዜ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። አዎ ተጠመቁ፣ ኃጢአታችሁ ይሰረች ዘንድ ንስሐ ግቡ፣ ራሳችሁን ከዚህ ክፉ ዓለም አድኑ እያለ ይመክራቸው ዘንድ ጀመረ። ከዚህም በኋላ ታዲያ በዚች ቀን ሦስት ሺህ ሰዎች አምነው ተጠመቁ። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱና የትንሣኤው ምስክሮች ሆነዋል። የሐዋርያት ሥራ ምዕራፍ ሁለት ቁጥር አንድ ጀምሮ ስትመለከቱ እንደምታገኙት ማለት ነው። ታዲያ የመንፈስ ቅዱስ ጸጋ በእነሱ ላይ ሲያደር ለቤተ ክርስቲያን ጉዞ አዲስ ምዕራፍ ተከፈተ። ይህ የጰራቅሊጦስ በዓል በግሪኮች ቋንቋ ጴንጤቆስጤ ይባላል። ጴንጤቆስጤ ማለት ሃምሳኛ ማለት ነው። ጌታችን ከተነሳ በኋላ ሃምሳኛው ቀን ማለት ነው። ይህ ዕለት ሀብተ መንፈስ ቅዱስ የተሰጠበት ብዙ ሺ ምዕመናን የተገኙበት ዕለት በመሆኑ ታላቁ ሊቁ ቅዱስ ዮሐንስ አፈወርቅ ስለዚህ ዕለት ሲናገር የቤተ ክርስቲያን የልደት ቀን ብሎ ያመሳጥርልናል። በብሉ ኪዳን የእሸት በዓል ወይም ደግሞ በዓለ ሰዊት ይባል ነበረ። ምን ማለት ነው? በዓለ ሰዊት ማለት ስንል ታዲያ እስራኤላውያን የነፃነት በዓላቸውን ወይም ደግሞ ከግብፅ ባርነት ነፃ የወጡበትን ዕለት በዓለ ፋሲካ አድርገው ያከብሩ ነበረ። ከበዓለ ፋሲካቸው ጀምሮ ሃምሳኛው ቀን ድረስ በዓል አድርገው ይሰነብቱ ነበረ። በሃምሳኛው ቀን ደግሞ በዓለ ሰዊትን ወይም ደግሞ የእሸት በዓላቸውን ያከብራሉ። በሀገራቸው ከመጋቢት እስከ ግንቦት ያለው ወቅት በሀገራችን ከመስከረም እስከ ህዳር እንዳለው የእሸት ወራት ወይም ደግሞ የጸደይ ወራት ነውና የእሸት በዓላቸውን የሚያከብሩት በኦሪዘለባውያን ምዕራፍ 23 ቁጥር 17 በታዘዘው መሠረት ነው። ማንኛውም እስራኤላዊ ገበሬ ከዘራው ሁሉ በየአይነቱ እሸቱን ቆርጦ ተሸክቦ ወደ ምኩራቡ ይመጣል። በቤተ መቅደስ የሚያገለግለው ካህን ደግሞ ተቀብሎ ባርኮ ጸልዮ የሚጠበሰው እየተጠበሰ የሚታሸው እየታሸ በማህበር በአንድነት ይበላ ነበር። ይህም ደግሞ ቀዳሚያት ይባላል። የመጀመሪያ ማለት ነው የሚሆን በረከት ለእግዚአብሔር የሚቀርብ ማለት ነው። ለእግዚአብሔር የሚሰጥ ማለት ነው። ለእግዚአብሔር መሰጠት እንዳለበትም ደግሞ ታዝዟል። አዎ በብሉ ኪዳን ያንን ክብረ በዓላቸውን ያከብሩ ነበረ። በአዲስ ኪዳን ደግሞ በዓለ ጰራቅሊጦስ፣ አዎ መንፈስ ቅዱስ የወረደበትን ይህንን በዓል እናከብራለን ማለት ነው። በዚህም መሰረት ከበዓለ ጰራቅሊጦስ የምንማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ባላቸው መሰረት በኢየሩሳሌም ከተማ ቆይተው ተስፋውን ሲጠባበቁ መንፈስ ቅዱስ ወርዶላቸዋል። ቅዱሳን ሐዋርያት በዚች ቀን በሦስት ሰዓት ላይ ኢየሱስ ክርስቶስ ጰራቅሊጦስን ልኮልናል፣ በላያችን ኃይል ሞላ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ይፈርድ ዘንድ ስልጣን እንዳለው በአዲስ ቋንቋ ተናገርን፣ በማለት በዕለቱ ያዩትና የተደረገላቸውን እንዲሁም ደግሞ ስለ ባሉ ታላቅነት ከመሰከሩ በኋላ ካስተማሩ በኋላ ይህንን በዓል ማክበር እንደሚገባ አዘዋል። ስለዚህ በሐዋርያቱ ትእዛዝ መሠረት በዓለ ጰራቅሊጦስን ዛሬም ቅድስት ክርስቲያናችን ታከብራለች። እኛ ምእመናንም እንድናከብር ታደርገናለች ማለት ነው። ስለዚህ ዛሬ መንፈስ ቅዱስ የሚወርድባት ኢየሩሳሌም ቅድስት ቤተ ክርስቲያናችን ናት። ወገኖቼ ለዚህ ነው ዘወትር በቅዳሴ መጀመሪያ ላይ ይች ቀን ምን ያህል የምታስፈራናት፣ ይች ሰዓት ምን ያህል የምታስጨንቅናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት የሚባለው አዎ ዛሬም መንፈስ ቅዱስ የሚወርድባት ኢየሩሳሌም ቅድስ የቤተ ክርስቲያናችን ስለሆነች ነው። ለቅዱሳን ሐዋርያት መንፈስ ቅዱስ እንደወረደላቸው ለእኛም እንዲወርድልን ሁልጊዜ ቤተ ክርስቲያን መሄድና መገኘት ይገባል። ከቤተ ክርስቲያን ተለይቶ ጽድቅ የለም። ቤተ ክርስቲያን የመንግሥተ ሰማያት በር ናት። በኦሪት ዘፍጥረት ምዕራፍ 28 ቁጥር 17 ላይ ይቺ የሰማይ ደጅ ናት እንደተባለ ማለት ነው በዚህም መሠረት ታዲያ አዎ፣ ለእኛም በአረባ ቀንና በሰማንያ ቀን የተሰጠን ጸጋ መንፈስ ቅዱስ እንዳይለየን ሕጉን ትእዛዙን መጠበቅና ጠዋት ማታ ወደ ቤተ ክርስቲያን መገስገስ እንደሚገባን ቅድስት ቤተ ክርስቲያናችን ታስተምረናለች ማለት ነው። ልብ በሉ ታዲያ፣ ቀደምት የቤተ ክርስቲያናችን መጽሐፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ ሃምሳኛው ቀን ድረስ ቀድመ ጰራቅሊጦስ ማለት ነው በጾምና በጸሎት ቆይተዋል። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት አባቶቻችን ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ደግሞ ከጥምቀት በፊት እንዲሁም ደግሞ ክርስቲያኖች ሁሉ ቅዱስ ሥጋውን፣ ክቡር ደሙን ከመቀበላቸው በፊት የሚጾሙት አዎ ይህንን ጾም አብነት አድርገው ነው። ሐዋርያቱ መንፈስ ቅዱስን ከመቀበላቸው አስቀድሞ የጾሙትን ጾም አብነት አድርገው ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾም በጸሎት ማዘጋጀት ያስፈልጋልና ማለት ነው። ይህም ብቻ ሳይሆን ደግሞ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጾምን የአገልግሎታቸው መጀመሪያ አድርገውታል። የጾሙት ጾም ስለ ሁለት ዓላማ ነው። አንደኛው ስለ ተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ነው። ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። በዓለ ጰራቅሊጦስን ወይም ደግሞ የመንፈስ ቅዱስን በዓል ካከበረን በኋላ በማግስቱ የሰኔ ጾም ወይም ደግሞ የሐዋርያት ጾም ይጀምራል። ይህ ስለ ምንድን ነው ስንል አዎ መንፈስ ቅዱስ ከወረደላቸው በኋላ ሐዋርያቱ ያደረጉት የመጀመሪያው ተግባራቸው ጾም ነው። ጾምን ጾሟል። ስለዚህ እኛም ደግሞ ያንን ጾም እንጾማለን ማለት ነው። ስለምንድን ነው የሥራቸው ሁሉ መጀመሪያ ጾምን ያደረጉት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በእርግብ አምሳል አዎ ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ አርባ መዓልትና አርባ ሌሊት ጾሟል። እነርሱም ደግሞ ልክ እንደዚሁ ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገው ጾሞታል ማለት ነው። በዚህም መሠረት ታዲያ የሐዋርያት ጾም የሚጀምረው ከበዓለ ጰራቅሊጦስ ማግስት በዕለተ ሰኞ ነው ማለት ነው። ልብ በሉ። ይህ ማለት የዘንድሮ የ2017 ዓመተ ምህረት በዓለ ጰራቅሊጦስ እሁድ ሰኔ አንድ ነው ብለናል። ስለዚህ ሰኔ ጾም የሚጀምረው ሰኞ ሰኔ ሁለት ቀን ይሆናል ማለት ነው። የሐዋርያት ጾም ወይም ደግሞ የሰኔ ጾም ይህ ጾም ታዲያ እስከ ሐምሌ አምስት ድረስ የሚጾም ነው። ሐምሌ አምስት ደግሞ ቅዱስ ጴጥሮስና ቅዱስ ጳውሎስ በሮማ አደባባይ ሰማዕትነትን የተቀበሉበት ዕለት ነው። እስከዚያ ዕለት ድረስ እንጾማለን ማለት ነው። ይህንን ጾመ ሐዋርያትን የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። ይህን ጾመ ሐዋርያትን የምንጾመው ማለት ነው። ስለዚህ ይህንን ጾም ሁላችንም በተሰበረ ልብ ሆነን፣ በአንድነት ሆነን፣ አዎ አስቀድመን የበደል ነው ካለ ክሰን፣ የቀማ ነው ካለ መልሰን፣ የተጣለ ነው ካለ ታርቀን፣ በንጹህ ልቦና ሆነን ይህንን ታላቁን ጾም ሐዋርያትን ወይም ደግሞ የሐዋርያትን ጾም ሰኔ ጾምን ልንጾም ያስፈልጋል ማለት ነው። ይህንን በዓለ ጰራቅሊጦስን ስናክብር መንፈስ ቅዱስ ለሐዋርያት በእሳትና በነፋስ አምሳል ተገልጧል። ለምንድ ነው በእሳትና በነፋስ አምሳል የተገለጸው? በነፋስ ለምን ሆነ? በእሳት ለምን ሆነ? የሚለውን ከብዙ በጥቂቱ ልናውቅ ያስፈልጋል። እንግዲህ መንፈስ ቅዱስ ለምን በነፋስ አምሳል ተገለጠ ቢሉ ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነውና ነው። ነፋስ ኃያል ነው፣ መንፈስ ቅዱስም ኃያል ነውና ነው። ነፋስ ፍሬውን ከገለባው ይለያል መንፈስ ቅዱስም ጻድቃንን ከኃጥአን ይለያልና ነው። ነፋስ በምላት ሳላ አይታወቅም፣ ባህር ሲገሥጽ፣ ዛፍ ሲያናውፅ እንጂ ማለት ነው። መንፈስ ቅዱስም ደግሞ ልክ እንደዚሁ አዎ፣ በምላት ሳላ አይታወቅም፣ ቋንቋ ሲያናግር፣ ምስጢር ሲያስተርጉም ነው እንጂ የሚታወቀው ማለት ነው። ነፋስ መዓዛ ያመጣል። መንፈስ ቅዱስም እንደዚሁ መዓዛ ጸጋ ያሰጣልና ነው። ስለዚህ መንፈስ ቅዱስ በነፋስ ተመስሏል። እንደዚሁም ደግሞ መንፈስ ቅዱስ ለምን በእሳት ተመሰለ ካልን፣ አዎ እሳት ምሉ ነው። መንፈስ ቅዱስም ደግሞ ምሉ ነውና ነው። እሳት ጣዕመ ማዛን ያመጣል። መንፈስ ቅዱስም ጣዕመ ጸጋን ማዕፃ ጽጋን ያሰጣልና ነው። እሳት በመጠን ቢሞቁት አዎ ሕይወት ይሆናል፣ ከመጠን አልፎ ከሞቁት ደግሞ ያቃጥላል። መንፈስ ቅዱስም በሚገባ በተጻፈ የመረመሩት እንደሆነ ሕይወት ይሆናል፣ በማይገባ በተጻፈ ወጥቶ የመረመሩት እንደሆነ ደግሞ ይቀስፋል። እሳት ያቀረቡለትን ሁሉ ያቃጥላል። መንፈስ ቅዱስም ሕዝብ አሕዛብ የጸለዩትን ጸሎት ሁሉ፣ ያቀረቡትን ልመና ሁሉ፣ መሥዋዕታቸውን ሁሉ ይቀበላልና ነው። እሳት ውሃ ገደል ካልከለከለው ሁሉን ላጥፋ ቢል ይቻለዋል። መንፈስ ቅዱስም ቸርነቱ ካልከለከለው በቀር ሁሉን ላጥፋ ቢል ይቻለዋልና ነው። እሳት ዱር ይገልጻል። መንፈስ ቅዱስም ደግሞ ልክ እንደዚሁ ሚስጥር ይገልጻልና ነው። ስለዚህ መንፈስ ቅዱስ በእሳት ተመስሏል ማለት ነው። ይህንን በሚገባ ልናውቅ ያስፈልጋል። ይህንን እኛ ያወቅነውን ደግሞ ሌሎችም አውቀው ይህንን ክብረ በዓል እንዲያከብሩ፣ ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቅን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስት ስናሰጣ ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱን ያሉትና የተሳቱትንም ለመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህ እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣን ሰዎች ካለን ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈልጋችሁ፣ ሰብስክራይብ አርጋችሁ የደውል ምልክቱን መጫን ይኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ለትዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ንን አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክር አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን፣ የገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝንልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ መቶ የአማራ ፍሬ አፍርተን ዛሬ ሲሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች አድርገን ዘንድ እርሱ መልካምና በጎ ፈቃዱ ይሆንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር። ይቆየን።